ሰላም እግዚአብሔር ብዛላችሁ ብያላችሁ። ደንማርክ ሚዲያ ቤተሰቦች በዛሬው ደንማርክ ሚዲያ ቆይታችን አባት ኢንድ ኦፍ ዴይን ታቋታላችሁ። በቅድሚያ መልእክቱ እንሰማለን። ምናልባት ዓለማችን ዓለማችን ይሄ አዲስ የዓለም ስርዓት እየተባለ የሚነገርለት ማለት ነው፣ በተለያየ የኢንተርቴይንመንት ምክንያት የሰው ልጆችን ዓለማችን ላይ የመናፍስት ዓለም ወይም ደግሞ መናፍስቶችን ወደ ሰው ልጆች አምሮ እንዴት አድርገው ዲስትሪቢዩት እንደሚያደርጉ ጭምር የምንረዳበት ነው ብዬ አምናለሁ። እንግዲህ በስቴዲየም ውስጥ ሁላችንም እንደምናውቀው ስቴዲየም ያው ኳስ መጫወቻ ነው። ከዛ ውጭ ያለፈ ሌላ ነገር የለውም ብለን ልናስብ እንችል ይሆናል። ነገር ግን ይህን አዲስ ዓለም ስርዓት የሚመሩ አካላት ወይም ደግሞ ሀሳዊ መስል ለማንግስት የሚሰሩ አካላት ሰዎችን በምንድን ነው የሚባለው ልንነቃና ልንጠረጥር በማንችልበት መልኩ የዚህ ስፕሪት ሰለባ እንድንሆን እያደረጉን ለመሆኑ ብዙ ማስረጃዎች እና ብዙ ማረጋገጫዎችን የምንመለከት ጭምር ነው ብዬ አምናለሁ። በቅድሚያ ሲ እህታችን ያስተላለፈችው መልእክት አለ እሱና ድምጥና ተመልሰን ደግሞ ከኔ ጋር ተገናንተን ቆይታ እናደርጋለን። ሰላም ለእናንተ ይሁነት ወንድሞቼ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከሁለት ቀን በፊት በጀርመን ስታዲየም የታየ ነገር ነበር እና ብዙዎችን አስደንግጧል፣ በተለይ ክርስቲያኖችን ማለት ነው በፊት በፊት ድብቅ የምንለው ነገር በሙሉ አሁን ግን በግልጽ ማንን እንደሚያመልኩ ለማን እንደሚሰግዱ ቀድመ ሪችዋል አምልኮ ተጣዋታቸውን እንደሚያደርጉ በተለይ ደግሞ ያው ብዙ ጊዜ የምናውቀው በዘፈን ኢንዱስትሪው አሁን ደግሞ በዚህ በኳስም ኢንዱስትሪው ከሳከር ፕሌሮች ጀርባ ደግሞ የሚሰራውን አካል በደንብ ማየት እንድትችሉ እንድትመረምሩ ዘመኑ ደግሞ ምን ያህል እንደቀረበ እና ብዙዎች ደግሞ ነፍሳቸው ለሰይጣን እንደሸጡ ተመልከቱ። እዚህ ጋ በጣም ብዙ ህዝብ ነው ያለው። ባነር አሰርተዋል። ፔንታግራሙን የእንግዲህ እነሱ ሎጎ ነው። እሱም በደንብ እንደምታዩ ታሳዩ የሴጣን አምላኪዎች በአብዛኛው የኮከቧ ምልክት ወይም ፔንታግራሙን ይጠቀማሉ እንደ ሎጎ ማለት ነው። የማን አምላኪዎች እንደሆኑ የሚያሳዩበትን አምልኮ ጣዋታቸውን የሚያመልኩበትም ጭምር ነው። ብዙ ጊዜ እናያለን እንደዚህ ሲያደርጉ፣ ነብሳቸው ለሴጣን ሲሸጡ። እንደውም ፔንታግራሙን አድርገው ሻማ አብርተው እንደምታዩት እዚህ ጋር ማለት ነው እና ኤኒወይስ በዚህ እንግዲህ ስታዲየም ላይ የታየው ነገር መጀመሪያ ዲስ ላይ ያደረጉት ይህንን ፔንታግራም ነው። ከዛ ከታች ደግሞ ላቲን ወርድ ጽፈዋል ማለት ነው። ላቲኑን ወደ እንግሊዘኛ ስትገለብጡት እዚህ ጋር እንደምታዩት ማለት ነው። ማንበብ አልፈልግም፣ ምክንያቱም ዲክሌር ማድረግ አልፈልግም በአፌ ላይ። ግን በአጭሩ ምንድን ነው ያው፣ ነፍሳችንን ውሰድ፣ እንደዚህ እንደዚህ አይነት ትርጉምን ያመጣል፣ ከላቲን ወደ እንግሊዘኛ ስትገለብጡት ማለት ነው። እንደውም ኢሳያስ ላይ ውሰዳችሁ እንዴት ከሰማይ እንደተወረወረ የሚያሳይበት ክፍል ነው። ኢሳያስ ምዕራፍ 14 ቁጥር 12 ላይ አንተ ንጋት ልጅ አጥቢያ ኮከቦይ እየሄድክ ከሰማይ ወደክ እያለ ይቀጥላል። ድመመርከ ሚዲያ በሰቦች እንግዲህ ነህታችን ያስተላለፈችው እኔ ምናልባት ሙሉን አይደለም አጠር ያለውን ዋናው ነጥቡ በዚህ በስቴዲየም ውስጥ ምን አይነት ነገር እንደተደረገና በደንብ አይታችሁታል ብዬ አምናለሁ። የሁሉ ሁኔታ ወይም ደግሞ ስቴዲየሙ ላይ ፔንታግራሙ በነገራችን ላይ ይህ ስቴዲየም በዚህ በስቴዲየም ላይ ያየች ፔንታግራም እዛ ብቻ አይደለም ያለው እኛም አገር ባንዲራ ላይ አለ ኖት ኦንሊ እኛ ባንዲራ ላይ ብቻ አይደለም። ልብሶቻችሁን ሲዝም ብላችሁ ፈትሿቸው። የምንለብሷቸውን ልብሶች ፔንታግራም ብቻ ሳይሆን በሌላ አይነት መልኩም እዚህ በሲምፖል እና በምልክት አማካኝነት ዓለምን የመቆጣጠርና የአውሬውን መንፈስ ስፒሪቱን በአለም ላይ የመርጨት ማለት ነው። እርግጠኝነት ነው የምላችሁ። እኔ ከዚህ ሲስተሞች ሁላችንም ብዬ ለመናገር ሁሉ ይከብደኛል። አንዳንዴ ለምን ዓለምን እነሱ በነሱ ፕሮዳክት በነሱ በኢንዱስትሪ ሪቮሊሽን አማካኝነት ዓለምን ተቆጣጥረውታል። በነገራችን ላይ ይሄ እንደዚህ በምናገርበት ምናገርበት አንዳንዱ ሰው ምናልባት እንግዲህ ቀላል አድርጎ ይችላል። የስልጣኔ መገለጫ ነው፣ ስለበለጡን ነው፣ ስለቀደሙን ነው። ዋቴቨር ሌላ ምክንያት ሊሰጥ ይችላል። ሰው የራሱ ምክንያት መስጠት መብቱ ነው። ግን እንደ ኖህ መርከብ መልእክቱን ማስተላለፍ ደግሞ ከእኔ ይጠበቃል። ያም ብቻ ነው የማደርገው እንጂ አድርጉ አታድርጉ የሚል ግፊት ማድረግ አልችልም። ሰው በነፃነት የተፈጠረው በነፃነት የተፈጠረው የሰው ልጅ ደግሞ ነፃ ፍቃዱን ተጠቅሞ የራሱን ውሳኔ መወሰን የራሱ መብስ ስለሆነ ማለት ነው። ይሄንን መነሻ አድርግ የምናገርበት ምክንያትም እግዚአብሔር አምላክ አዳምና ሔዋንን ካስታወሳችሁ በገነት ተጸበለሱን ብሉ፣ አትብሉ የሚል እንደዚህ ውስን ያለ ነገር አይደለም ወይ? ምን ለማለት ፈልጌ ነው? ብትበሉ ትሞታላችሁ ነው፣ ካልበላችሁ በህይወት ትኖራላችሁ ያላቸው ትምህርት ያስተማረው መልእክቱን ያስተላለፈላቸው የነገራቸው ማለት ነው እነሱ ግን ነጻ ፈቃዳቸውን ተጠቅመው በሉ ከበሉ በኋላ ግን ምን እንደሚደርስባቸው የነገራቸውን እግዚአብሔር የነገራቸውን ሆኖ ማለት ነው ሞቱ ማለት ነው ግን ደግሞ እግዚአብሔር በጣም ማህሪ ስለሆነ የሰው ልጅ በራሱ ድካም በስጋው ፍላጎት በምኞቱ ምክንያት ቢወድቅም እንኳ ደግሞ አልተሆንም እግዚአብሔር በጣም የሚገርመው ነገር ይሄ ነው ምን እላችሁ ፈልጌ ነው አሁን በኳሱ ኢንተርቴንመንት ውስጥ በሙዚቃው ኢንተርቴንመንት በተለያየ ዘርፍ አርቱ ዘርፍ ያሉ መናፍስት ወይም ስፕሪትን ወደ ሰው ልጆች የሚረጩበት መንገዳቸው በጣም ብዙ ነው። ከዛ መካከል አንዱ ይሄ የምናየው ነው። የፉትቦሉ ዓለም መዝናኛ ነው፣ እርግጥ ነው ምንም ጥያቄ ውስጥ የሚገባ አይደለም። ኢንተርቴንመንት ነው፣ አዎ ግልጽ ነው። ወይ አሁን የከለ ደጋፊ አትሁን፣ የኳስ ደጋፊ አትሁን የሚል ሐሳብ ለማስተላለፍም አይደለም የመጣው። ግን ነገሮችን በማስተዋል አድርጋቸው ነው። ይሄ ማለት አንዱ አዲስ ዓለም ስርዓትን ምን በማድረግ እንቅስቃሴ ውስጥ የሰው ልጆችን አእምሮ የመቆጣጠሪያ መንገድ ነው። ይሄ አንዱ የፉትቦሎ ዓለም ማለት ነው። ይሄንን ማንም ሰው መጥቶ ሊከራከረኝ ይችላል። በነገራችን ላይ ምናልባት በዚህ ባጭር ደቂቃ ውስጥ ሁሉንም ሐሳብ ጠቅሎ ለመናገር ጊዜውም ባይፈቅድም እንኳ ማለት ነው። ይሄ ብቻ አይደለም። በፊልሙ ኢንዱስትሪ ብትሄዱ እንደዚህ ነው። በኢንተርቴመንቱ ዓለም ብዙ የኢንተርቴመንት ዘርፎች አሉ። የሙዚቃው በሉት፣ የፊልሙ ይበሉት፣ የኳሱ ዓለም በሉት ሌሎች ሌሎችንም ብታነሱት ብዙ የኢንተርቴይመንት ዓለሞች አንዱ አዲስ ዓለም ስርዓትን እውን ለማድረግ ለሐሳይ መሲህ መንገድ በማጥረግ በመጥረግ እንቅስቃሴ ውስጥ የሚደረጉ ትልልቅ ግብአቶች ናቸው፣ ወይም መንገድ መጥረጊያ መንገዶችና መሳሪያዎች ናቸው ነው። ዛሬ ለምሳሌ በቀላሉ ማየት እንችላለን። አንዲት ቤተ ክርስቲያን አንድ ቤተ ክርስቲያን ጉባኤ ቢዘጋጅና በዛን ሁለት በተመሳሳይ ፕሮግራም የኳስ ፕሮግራም ቢኖር ወዴት ነው ወጣቱ የሚሄደው? መልሱን ለራሳችሁ መልሱት፣ ስለምናውቀው ማለት ነው ግልጽ ስለሆነ ማለት ነው። ሁላችንም እንደምናውቀው መዝናኛ አያስፈልግም እያልኳችሁ አይደለም። ይህን ስላችሁም ደግሞ ልዝብ ሐሳብ ለማስተላለፍ ስለፈለኩ አይደለም። ግን ደግሞ እዛ ሕይወት ውስጥ ያለ ሰው ከዛ ሙሉ ለሙሉ ሕይወቱን ለመውጣት ጊዜ ያስፈልገዋል። ስለዚህ ከአትሮኖስ ላይ ከሚሰበክ አንድ ካህን ወይም አንድ አስተማሪ የቤተ ክርስቲያን መምህር በሚሰብከው ወይም ደግሞ ባዘጋጀው ፕሮግራም ላይ ከመሳተፍ ይልቅ ዛሬ የከሌ እና የከሌ ኳስ ፕሮግራም አለ ተብሎ በሚደረግ በሚወጣ እስኬጁል የሚገኘው የትኛው ነው? ወንበር የሚጠበው የቱ ነው ካልን፣ መልሱን ራሳችሁ ታቁታላችሁ። ሁላችሁንም ላይመለከት ይችላል። እኔ አሁንም ኳስ ዩ አቲዩ የሚል ውሳኔ፣ ይሄ የራሳችሁ ውሳኔ ነው። የራሳችሁ ምርጫ ስለሆነ ማለት ነው። ይህንም ፔንታግራም እንዳያችሁት፣ ፔንታግራም ግን ምናልባት ከዚህ በፊትም እንደ ማንሳት የሞከርኩ ይመስለኛል መርበብተ ሰለሞን የዶክተር አለማየሁ ዋሴን መጽሐፍ ያነበባችሁ ያን ሚስጥራዊውን ቀለበት ለማግኘት ወይም ደግሞ በሳጥን የታሸገውን ቀለበት ሳይ ተባለው ገጸ ባህሪ ባለው ሂደትና እንቅስቃሴ ውስጥ እዛ ውስጥ ካያችሁት ባህር ውስጥ የተሰወረውን ሳጥን ለማግኘት ምልክት ሆኖ ሲጠቀም የነበረው ፔንታግራም ነው። ፔንታግራም ማለት ልክ እኔና እናንተ ዛሬ ኦርቶዶክሳውያን መስቀልን ምልክታችን እንደምናደርገው ሁሉ ፔንታግራም እነኝ ሰዎች የሚጠቀሙበት ነው። ፎርዛ ይሄ ብቻ አይደለም ወይ ከዚህም አለፍ ብለን ከተመለከት ነው ፔንታግራም ሬሰንስ ሜሰን ከሚል ወይም ሜሰን የሚል ትርጉም ኢቭን ሁሉ እንዳለው የአሜሪካ አንድ ብር ዶላር ላይ ግሬስ ኦፍ ዩናይትድ ስቴትስ ከሚለው ላይ ዳያግራሚካሊ ወይም በዳያግራም ደረጃ ተስሎ የሚሰጠን ምስል ፔንታግራም ነው። ፔንታግራም ከዚህ ባለፈም ኢቭን ስንሄድ በእኛ ለምሳሌ በዓለም የተፈጠረው ለምሳሌ የሰው ልጅ ለምሳሌ አራት ባህሪያት ስጋና አምስተኛ ወይም ደግሞ ሶስቱ ባህሪያት ነፍስ፣ ነፍስ እንግዲህ በውስጧ ሶስት ባህሪ አላት። ልባዊት ናት፣ ሕያዊት ናት፣ ዘላለማዊት ናት። ሶስት ማለት ነው። የስጋ አራት አለ። አራት እና ሶስት ሰባት ነው። አጠቃላይ አይደለም ግን በዚህ በአልኬሚስቱ በአልኬሚው ዓለም በዲያግራም ደረጃ ሲገለጥ ምንድነው ብለን የምንለው? አራቱ ቁሶች ተብለው ወይም ደግሞ እሳት፣ ንፋስ፣ ውሃና አፈር፣ አምስተኛው ስፕሪት የሚሉት እነሱ ነብስን ወይም ደግሞ መለኮት ብለው እነሱ የሚሉትን ያ ስፕሪትን ከእግዚአብሔር ጋር ለማመሳሰል የሚሄዱበት እንቅስቃሴ። ስለዚህ ይህ ፔንታግራም ወደ ላይ ያለው ስፕሪትን የሚወክለው ሌሎቹ አራቱ ጫፎች ደግሞ አራቱን የአልኬሚ ትምህርት ላይ ከዚህ በፊት ሳይክላስ ካስታውሳችሁ እነኛን ሰብስታንስ ወይም ደግሞ እሳት፣ ንፋስ፣ አፈርን ተብለን ያልናቸው እነሱን የሚወክሉት ነው ይሄ። እንግዲህ ምናልባት በዚህ በሉሲፈሩ ዓለም በሉሲፈሪያኑ እንቅስቃሴ ውስጥ ሰፊ የሆነ ሀተት አለው። ስለዚህ ይሄ ምልክት ማለት ይሄ ዳቢሎስ መገለጫ ነው ነው ባጭሩ፣ ይሄ ፔንታግራም ይሄ ፔንታግራም በልብሳችን ላይ ያለ፣ በየባንዲራው ላይ ያለ፣ በተለያየ መልኩ አለ ለብሰ ነው እንደ ያለ ምናምን ብዙ ነገሮች ማለት ነው። እና አንዳንድ ጊዜ የነሱ ምልክት የለበትን ነገር ኢቭን እንተው ብንባል ዓለም ምናልባትም ባዶ እስከምትቀር እስከሚመስል ድረስ ማለት ነውና በእነሱ ቁጥጥር ለመሆናችን ከዚህ በላይ ማረጋገጫ የለም እና በዚህ መርበብተ ሰለሞን የሚባለውን የዓለም አይሁ መጽሐፍ መጻፍ አንብቡት። ባህር ውስጥ የተደበቀውን ጠይቡ ሰለሞን የሰወረውን የተባለውን የጠይቡ ሰለሞን ቀለበት ወስዶ የነበረው ያ እርኩስ መንፈስ ታስሮ በሳጥን አድርጎ ወደ ባህር እንደጣለው መጽሐፉ ላይ ይነግረናል እና ያንን ባህር ውስጥ ገብቶ ያንን ሳጥን ለማግኘት ምልክ እንደ ብርሃን ሲያበራ የነበረው ይሄ ፔንታግራም ነበረ። ሉሲፈር ኔሰንስ ያው እንግዲህ የአጥቢያ ኮኮብ እየተባለ የጠራ ነበር አይደለ? ያ አጥቢያ ኮኮብ ማለት ጠዋት ሊነጋጋ አካባቢ የሚወጣ የምትወጣ ኮኮብ ናት። በጨለማ ውስጥ የሚያበራ እንደ ማለት ነው፣ ለነሱ ነው። ይሄን ሉሲፈር ኢዝ ኤላይት በረር ሉሲፈር ማለት ብርሃንን ያመጣ ነው ብለው ነው እነሱ የሚያምኑት። በእኛ ግን አይደለም። ሉሲፈር የወደቀ ነው፣ የረከሰ ነው፣ የተጣለ ማለት ነው። በመናፍስቱ ዓለም ስትሄዱ ግን፣ በአዲስ ዓለም ስርዓት መሪዎች ስትሄዱ ግን ሉሲፈር ማለት ብርሃን ያመጣ ነው። የእውቀት ብርሃን የስልጣኔን ብርሃን ያመጣ ብለው ያሙታል። እውነት ለመናገር አንዳንድ ጊዜ በዳቢሎስ አማካኝነት ተመርተው ሀብት፣ ገንዘብ ያገኙ በጣም ብዙ ሰዎች አሉ። ያንን ነው እነሱ ብርሃን የሚሉት የገንዘብ ብርሃን፣ የእውቀት ብርሃን ብለው የሚሉት ከጨለማው ዓለም ወይም ደግሞ የጥንቱ አዳምና ህዋን በገነት በነበሩበት ዘመን እነሱ በሚሉት ሐሳብ ጨለማ ውስጥ ነበሩ ብለው የሚያሙት አመክንዮ አላቸው። ህዝብ በፊትም ስለ ኢሉሚናቲ መነሻ አድርጌ በሰራው ቪዲዮ ላይ በደንብ ሐሳብ ይሄን አንስቼ ለማብራራት ሞክሬያለሁና ምን ልላችሁ ፈልጌ ነው። በአጭሩ አሁን ይሄ ፔንታግራም እንደምታዩት በስቴዲየም ውስጥ አይታችሁታል። ሌሎች ሌሎች ምልክቶችም አይታችኋል። ፔንታግራሙ ብቻ አይደለም ዳቢሎስን የሚገልጥ የተባለ ምልክት ወይም ደግሞ ምስል አይታችኋል። ይሄ በዛ በስቴዲየም ውስጥ ያለ ተከታይና ኳስን የሚከተል ዓለም ላይ ያለ የማህበረሰብ ሁሉ እስፒሪቱ ይረጭበታል ነው፣ ባጭሩ ከዛ ስፒሪቱ ከተረጨ በኋላ ምንድን ነው የሚሆነው? አእምሮ መደንዘዝ ነው የሚሆነው፣ ስሜታዊ መሆን የሚሆን ከዛ ቅድም እንዳልኳችሁ ቤተክርስቲያን ከተዘጋጀ ጉባኤ ይልቅ ስቴዲየም ገብቶ ኳስ ደጋፊ መሆን። ይህን ስላችሁ ኳስ አትከተሉ አትደግፉ ማለት ላይሆን ይችላል፣ ግን ደግሞ ፕራዮሪቲ የሚባል ነገር አለ። ማስቀደም ያለባችሁ ማስቀደም አለባችሁ ነው። እንደውም በአንድ ወቅት ቅዱስ ዮሐንስ አፈወርቅ አባታችን አንድ ቤተክርስቲያን ደብር እያስተማረ ባለበት ሰዓት ሁሌ መድረኩ ይጨናነቅ ነበርና በተመሳሳይ በተመሳሳይ እሱ በሚያስተምርበት ዕለት ሌላ ፕሮግራም፣ ዓለማዊ ፕሮግራም ሌላ ቦታ ተዘጋጅቶ ለስብከት የመጣችው አንድ ሴት ብቻ ነበረች። ሌላው ወደዛ ወደ ዓለማዊ ፕሮግራም ሄዶ ነበርና የሚል አስተምሮ አለ። ከዛም ቅዱስ ዮሐንስ አፈወርቅ ተጠየቀ። እንዴ ዛሬ እኮ ያ ጉባኤው ላይ አንድ ሴት ብቻ ነች ያለችው፣ ሌላው ያሁሉ ሰው እኮ የለም። ስለዚህ ለአንድ ሰው መድረክ ልዘረጋ ነው ወይ ሲሉት ድሮም የምትመጣው እሷ ነበረች፣ እሷን አስተምራለሁ አለ ተብሎ ተቀምጧል ማለት ነው። ምን ለማለት ነው? ብዙዎች በእግራቸው ነው የመጡት። በምን እግር ማለት በስጋ እግር፣ በእግረ ልቦናቸው አልነበረም የመጡት፣ ከልባቸው አልነበረም ነው ባጭሩ። ይሁን ሰየው፣ ቢያንስ እንኳ በእግረ ልቦና ለመምጣት መጀመሪያ በእግረ ስጋ መምጣት ያስፈልጋል። መጀመሪያ አሁንም ንቅድም ያልኳችሁ ላያይዙ የፈለግሁት ምንድን ነው ሰዎች ከአለማዊ ከእግዚአብሔር ፕሮግራም ይልቅ አለማዊ ፕሮግራም ይበልጥባቸዋል ነው ይሄን ከተማችን መፈተሽ ነው ከተማችንን ስንፈትሽ የምናገኛቸው በርካታ ነገሮች አሉ አብዛኛው ህይወታችን በአለማዊነት ላይ መሰረት አድርጎ ህይወታችን እንዳይበላሽ የሚል መልእክት ማስተላለፍ ስለፈለኩ ነው ስለዚህ የምናያቸው ነገሮች አሁን በሚስጥር እየሆኑ አይደሉም በይፋ ነው አሁን እየሆኑ ያሉት ነገሮች ሁሉ እያየን ያለነው እሱን ስለሆነ ማለት ነው ስለዚህ በተለይ በውጭ ያላችሁ እህቶች ወንድሞች እንደውም በነገራችን ላይ በውጭ ያላችሁ እህቶች፣ ወንድሞች እንደውም በጥንቃቄ እንደምትኖሩ የማረጋግጥባቸው በጣም በርካታ እህቶችና ወንድሞች እንደሞች አላችሁ። እንግዲህ ሁላችሁም ላለል እችላለሁኝ ብዙ እህቶች ወንድሞች ኮንታክት አላችሁ ከኔ ጋር የምንገናኝ ውጭ ላይ ያለው ህይወት ምን እንደሚመስል እንዴት እንደምትፈተኑ ራሳችሁን ደግሞ እንደት ቆጥባችሁ ከዚህ ዓለም ጋር እየታገላችሁ እንደምትሰሩም ጭምር በስልክም በአካልም ተገናኝተን የተጫወትን እህቶች ወንድሞች አላችሁ። ከዛ የበለጠ ግን እዚህ ሀገራችን ኢትዮጵያ ውስጥ ሆነን ግን የውጭውን የምንናፍቅ የውጭውን ዝም ብለን ሳናቅ ሳንመረምር የምንከተል፣ ሁላችሁም ማለት አይደለም፣ በስሜታዊነት የምትሄዱ እህቶች ወንድሞች አላችሁ። እናንተም ባለማወቅ በግብዝነት ሊሆን ይችላል በነዘላልነትም ምናልባትም አንዳንድ ጊዜ ባለማስተዋልም ጭምር የምታደርጓቸው ነገሮች ሊኖሩ ስለሚችሉ ቆም ብላችሁ ብታስቡ በዚህ ምድር ላይ በኃላፊው ዓለም ውስጥ አብረን አልፈን እንዳንቀር ምንላችሁ ፈልጌ ነው። በማያልፈው ዓለም ውስጥ ቤታችንን በምን አይነት መልኩ መስራት አለብን? እሱን አስበን እንደ አይነት ነገር ከዓለማዊ ከሚቀረው ነገር መቆጠብና ያለብን ነው። ለዲያብሎስ ፔንታግራም መገለጫው ነው ለዲያብሎስ እንደ አይነት በስቱዲዮም ውስጥ ያያችኋቸው ምስሎችና ጽሑፎች መገለጫ ናቸው። ለኛ ደግሞ ለክርስቲያኖች መስቀላችን መገለጫችን ነው። ይህን የሚያደርግ ከዲያብሎስ ጋር ይተባበራል? ያንን ደግሞ በተቃራኒው እኔና እናንተ በመስቀሉ ስንዋብ በሥርዓት ቤተ ክርስቲያን ስንዋብ ከክርስቶስ ጋር እንተባበራለን። በነገራችን ላይ እነኛ አሁን የምትሏቸው አካላት የክርስቶስ መገለጫ የሆኑ ነገሮችን ሁሉ ማድረግ መጠቀም አይደለም፣ ቆርጦ ዞር ብለው አያዩትም። አራኛ እነማን ነን እነሱ? የእኛን እንደሚጸየፉ ከሆነ እኛ ነሱን ለምንድን ነው የማንጸየፈው? ሰይጣን በዚህ ምድር ላይ ሆይ ሆይታ ስለሚወድ ጭፈራ ስለሚወድ ግርግር ስለሚወድ ብልጭልጭ የሆነ ነገር አለ ብላይ ስለሚያመጣልን ስለምንድን ነው የምንከተለው ስለምንድን ነው? የምንከተለው ስላችሁ አስበል አልመን አውቀነው እኮ አይደለም። በስሜት አይነት በቃ ምን ችግር አለው በሚል ምክንያት ነው አብዛኞቻችን ይህን የምናደርገው፣ እና ከዚህ እንቆጠብ። አንገታችን ላይ መስቀል አድርገን ክርስቲያን ተብለን በክርስቶስ ክርስቲያን ተብለን እግዚአብሔር የማይወደውን ነገር ማድረጉ ልክ አይደለም የሚል ሀሳብ ስላለን ይህን እያጋረኋችሁ፣ እነዚህ ዓለም በይፋና በግልጽ ነው ሁሉ ነገር እያደረገች ያለች። ስለዚህ የሚደንቅ ነገር አይደለም እንደማለት ነው ግን ደግሞ ከእኛ በጠንቀቅ ተገቢ ነው፣ ያንን ማድረግ አለብን። ይህ ነው ለዛሬ የነበረኝ መልእክት። ግን ሀሳባችሁን በጨዋ ደንብ ኮመንት ላይ ማስቀመጥ ትችላላችሁ። በድጋሚ በህል ሀሳብ በዛ ርዕሰ ጉዳይ ተመልሰን እስከምንገናኝ ቸር እንድትቆዩልኝ መኛላችኋለሁ። ይቆየን